የአሁኑ ትውልድ በኩራት ከሚያነሳቸው ደግሞ ለቀጣዩ ትውልድ ከሚያሻግራቸው ታላላቅ ፕሮጀክቶች መካከል ታላቁ ህዳሴ ግድብ በቀዳሚነት ይጠቀሳል። ይህ ፕሮጀክትን በአሁኑ ሰዓት ወደ መጋባደዱ፣ ሪባኑ የሚቆረጥበት ጊዜም እየተቃረበ ይገኛል። ለመሆኑ ታላቁ ህዳሴ ግድብና የአሁኑ ተተኪ ትውልድ ምን ትስስራለው? ምን ያገናኘዋል? ምን ስሜት አላቸው? የሚለው ለሚካፈል በምኒልክ ከአንደኛ ደረጃ ትምህርት ቤት ተገኝተናል። ከእነሱም ጋር ቆይታ ምናደርግ ይሆናል አባይን የማውቀው በፊት ወደ ግብጽ አፈራችንን ይዞ ውሃው ይሄድ ነበር እና ደግሞ ቦታው የሚነሳው ከሰከላ ከሚባል ቦታ ነው የሚነሳው። እና ደግሞ ተነስቶ ወደ ግብጽ እየሄደ አፈራችንን ለማፈራችን እየሸረሸረ የኛን ነገር እያጠፋ ነው። እና አባይ አባይ ግድብ ለኛ ብዙ ነገር ያደርግልናል። ለምሳሌ ለኤሌክትሪክ ምንጭነት ይጠቅመናል። ኤሌክትሪክ ምንጭነት የሚጠቅመው በውሃ ወይም ደግሞ በአባይ ግድባችን ለም አፈራችን ይጠቅመናል። እናም ደግሞ ውሃው ኤሌክትሪክ ያመነጭልናል። ያንን ኤሌክትሪክ እየሸጥን ለኢትዮጵያ ብዙ ገቢዎችን ማግኘት እንችላለን። ኢትዮጵያ ውስጥ አባይ ብለን ብናውቀው በውጮች ናይል በሚባል ስም የሚታወቀው ናይል የሚባለው ከኢትዮጵያ በመፍሰስ ወደ ሱዳን የሱዳን ዋና ከተማ ካርቱም በመሄድ እንዲሁም ደግሞ ከዓለማችን ትልቁ ፏፏቴ ከቪክቶሪያ ፏፏቴ ደግሞ ነጭ አባይ በመምጣት ከኛ ከኢትዮጵያ ሀገራችን ደግሞ ጥቁር አባይ በመምጣት ሱዳን ዋና ከተማ ላይ ካርቱም በምትባላት ከተማ ላይ ይደባለቃሉ። በተደባለቁበት ሰታዊ ናይል የሚባል ወንዝ ይሰጣሉ። እና እንደዛ ናይ የሚባል ወንዝ ከሰጠ በኋላ የሚገባው መዳረሻ የትለሱ ሜዲትራያን በተለያየ አጋጣሚ በተለያየ ጊዜ ወይ ወደ ገጠር ሄዳችሁ ከሆነ አባይ ሲገደብ ትልቁ ጥቅሙ ያመጣል ተብሎ ከሚታሰበው አንዱ የኤሌክትሪክ ያመነጫል ነው አይደለ? በተለይ ገጠር የሚኖሩ እንደዚህ ጭራሮን ማገዶን ተሸክሞ የሚኖሩ በኩራዝ የሚያጠኑ ብዙ ተማሪዎች ብዙ ሰዎች አሉ እና አባይ ሲገደብ በተለይ ገጠር አካባቢ ምን ያህል ጥቅም ይኖረዋል ብላችሁ ታስባለ? እኔ ሕፃን እያለው ወደ ገጠር ወደ አያቶቼ በሄድኩበት ሰዓት ብዙ ብዙ ብዙ ውጣ ወረዶችን አልፈው ነው ምግብ የሚሰሩት። ማታም መብራት ለማግኘት ተቸግረው በኩራዝ በኩራዝ ነገር ምናምን ነበረ አብርተው እሳት አብርተው የሚጠቀሙት። አሁን ግን አባይ ሲገደብ የገጠር ከተማ በሙሉ ኤሌክትሪክ እየተስፋፋ ኤሌክትሪክ እየተመነጨ ሁሉም ቦታ ላይ መብራት መብራት መብራት እየመጣላቸው አሁን በተስተካከለ ህይወት መኖር ጀምረዋል። የአባይ መገደብ ለኢትዮጵያ በጣም በጣም ብዙ ጥቅም አለው። በሌላ ቦታ ያሉ ከአዲስ አበባ ውጭ ያሉ ቦታዎች በጣም ችግር ላይ ናቸው፣ በመብራት ምክንያት ተማሪዎችም ተምረው መጥተው የማጥናት አይችሉም። ምክንያቱም መብራት የለምና ስለማይታያቸው በጣም በቃ ችግር ላይ ነው። ለምሳሌ አሁን በእንጨት ነው እዛ አካባቢ የሚሰሩት በኩራዝ፣ በሻማ በተለያዩ ነገሮች ይሰራሉ፣ በባህላዊ ነገሮች። ግን ኤሌክትሪክ ማመንጫ አለን፣ እየሰራ ነው ነው ትንሽ ጊዜም ነው የቀረው እና ደግሞ ጥሩ ደግሞ ይመስላል። በጣም አሪፍ ቢኒያም ደግሞ ግጥም አለኝ እያለ ነው አይደል? ስለ ዳሴ ግድብ እስቲ ግጥምን ደግሞ አቅርብ። የግጥሜ ርዕስ አባይ እንደ ምጽዓት። ቀን እለትን ቆጥሬ ወራትን ደምሬ አባይን ስጠብቅ ዘመንን ቀምሬ ቀናቱን ማለፈ ዘመኑም ከለፈ ተስፋ እንደወጥ በፊቴ ረገፈ። ሀገሬ ተራበች ጓዳዎች ጠገቡ በፈሰሰው ወርቄ ተውበው አበቡ። ቀንም ቀናት ወዶ ዘመናት ነገዱ አባይ አባይ ተመለሰ ሀገሬ ተማዶ የዘመን ምህላ ከአምላክ ደረሰ እምባችንን ሊያብስ አባይ ተመለሰ። ኬጂ ስሪ ያለው ብር አዋጥቻለሁ። ኬጂ ስሪ ላይ ብር አዋጡ ሲባል በጊዜው ብር ስለማንይዝ ለቤተሰቦቻችን ወረቀት ተሰጥቶ ነበረ ወረቀት ተሰጥቶ ነበር የተከፈለው ያን ስከፍል ደስ ደስ ነበር ያለኝ። አባይ ምክንያቱም የሁላችንም ነው። ግን ያወጣሁት ሁለት ያክፍል ላይ ነበረ እና በወጡ ሰዓት ማንም እጃቸው ላይ ብር የለም። ግን ጠይቀን ነበር ከሁላችን ጠይቀን ነበር ያወጣ ነው። ለኢትዮጵያ፣ ለሌላ ሳይሆን ሳሳይ ለኔም የሌስሊክ ሀይሉ ወይም ደግሞ ለጥቅሙ ስለሚደርሰ ያወጣው ነገር ባኩን አይቀርም ሶ ባክሮ በሚቀር ነገር ላይ ገንዘብ ከምናወጣ ይልቅ የኢትዮጵያ ትልቅ ግብ ያለው ወንዝ ደግሞ መጣት ለሱ ትንሽ እርዳታ ተብናክ መልካም ነው ብዬ አስባለሁ። አባይ ግድብን ከሰባት ከስድስት ወር በኋላ ያልቃል። ያንን ግድብ ሰርቶ ላይ ቀጣዩ ትውልድ ካስተላለፈ በኋላ እኛ ተማሪዎች ያሉንን የተፈጥሮ ሀብቶች በብዙም ሳናመናምን ለጠጣው ትውልድ እንዲበቃ አድርገን በተመጠነ መልኩ ሰርተን ጥሩ ቦታ ደርሷል። አሁን ማመስገን የምፈልገው አባይን ቀን ከሌት እየሰሩ እየሰሩ ደከመኝ ሰለቸኝ ሳይሉ አባይን የገደቡልን ሰዎች ሰዎች ኢንጂነሮች እና መንግስቶቻችን አዋጥተው ለፍተው ደክመው አባይን በመገደባቸው ማመስገን እፈልጋለሁ።